ጤና ይስጥልኝ የተወደዳችሁና የተከበራችሁ የጨው ሚዲያ ቤተሰቦች፣ እንደምንውላችኋል። እንግዲህ ብታደምጧቸው ብትከታተሏቸውና ብታውቋቸው ይጠቅማችኋል ብለን የመረጥናቸውን ማህበራዊ ኢኮኖሚያዊና ፖለቲካዊ መረጃዎችን ወደ እናንተ ማድረሳችንን እንጀምራለን። በቅድሚያ ቻይና በ42 የኤአይ ዶክተሮች የሚመራ የአርቲፊሻል ኢንቴሊጀንስ ሆስፒታል ገነባች፣ ዝርዝሩን ይዘናል። ቲክቶክ በአውሮፓ ክስ ቀርቦበታል፣ ይህንንም የተመለከተ ዝርዝር ይዘናል። አትሌት ሻለቃ ኃይሌ ገብረስላሴ በጎረቤት ሃገራት የኢንቨስትመንት ዘርፍ ላይ የመሰማራት እቅድ አለኝ ሲል ገለጸ። በሲንጎዋ ዩኒቨርሲቲ ኤአይ ኢንዱስትሪ ጥናት ኢንስቲትዩት የበለጸገው ቴክኖሎጂ 42 የኤአይ ዶክተሮችን ያካተተ ኤጀንት ሆስፒታል ሲሆን 21 ዲፓርትመንቶችን ያቀፈ እንደሆነ ነው እንግዲህ የተነገረው። ሆስፒታሉ ቅድመ ሆስፒታል ክትትል፣ በሆስፒታልና ድህረ ሆስፒታል ሂደቶችን ያጠቃለለ ሲሆን ሕክምና ጽሁፎችን መተንተን፣ ምርመራን ማድረግ፣ ምዝገባን ደግሞ እንዲሁም አከናውን፣ ምክርን መስጠት፣ የመድኃኒት ማዘዣን መጻፍ፣ ማገገሚያና ክትትል ማድረግ ተግባራትን በስፋት ያከናውናል። የኤአይ ኤጀንት ዶክተሮቹ በጥቂት ቀናት ውስጥ ከ10 ሺህ ለሚበልጡ ታማሚዎች ቨርቹዋል ምርመራ ማድረጋቸው ተገልጿል። ይህም ተግባር በሐኪሞች ሲከናወን ሁለት ዓመታትን የሚወስድ መሆኑ ነው፣ እንግዲህ የተነገረው። በኤአይ የበለጸጉት ዶክተሮች 93.06 በመቶ ትክክለኛነትን አሳይተዋል ተብሏል። እንግዲህ በዘገባው የኤአይ ወኪሎችን ለውሳኔ ድጋፍ ብቻ ሳይሆን የሕክምና አገልግሎቶችን መጠን ፍጥነትና በተመጣጣኝ ጋር ለማቅረብ በማስቻል በዶክተሮች እጥረትና የሕክምና ተደራሽነት ለማሳደግ ቁልፍ እርምጃ ነው ሲል እንግዲህ ኤንዲ መቶ የተባለ ድህረ ገጽ ዘግቧል። ወደ ሁለተኛው ደግሞ ስናልፍ አድማጮች፣ ቲክቶክ በአውሮፓ ክስ ቀርቦበታል። የማህበራዊ ሚዲያ መተግበሪያው ቲክቶክ በአውሮፓ ህብረት የዲጂታል አገልግሎት ህግን ጥሷል በሚል ነው ክስ የቀረበበት። በዚህ ክስ የቲክቶክ ባለቤት ባይትዳንት ከዓለም አቀፍ ገቢው እስከ ስድስት በመቶ የሚደርስ ቅጣት ሊጣልበት እንደሚችል ተነግሯል። የአውሮፓ ህብረት ስራ አስፈጻሚው ቲክቶክ ተጠቃሚዎቹ የማጭበርበሪያ ማስታወቂያዎችን ለይተው እንዲያሳውቁ የሚያስችላቸውን የዲጂታል አገልግሎት ህግ ማክበር አልቻለም ብሏል። በተጨማሪም የአውሮፓ ህብረት ኮሚሽን ቲክቶክ ለማስታወቂያ ለማን እንደሚከፍል ማስታወቂያው ማን ላይ እንደሚያነጣጥርና ማስታወቂያዎቹ ምን እንደያዙ በግልጽ እያሳየ አለመሆኑን ገልጿል። በሌላ በኩል ክስ የቀረበበት ቲክቶክ የአውሮፓ ህብረት የዲጂታል አገልግሎት ህግን የተረዳበትን መንገድ አልደገፈም ሲል ተቃውሟል። ቲክቶክ መተግበሪያውን ይበልጥ ደህንነቱ የተጠበቀና ግልጽ ለማድረግ እየሰራ መሆኑ ታውቋል። እንግዲህ አድማጮች አሁን ደግሞ ወደ መጨረሻው ስናልፍ ሻለቃ አትሌት ኃይሌ ገብረስላሴ በጎረቤት ሀገራት የኢንቨስትመንት ዘርፍ ላይ ለመሰማራት ማቀዱን አስታውቋል። ኃይሌ እንግዲህ በኤሌሌ ሆቴል በተዘጋጀ አንድ ዓለም አቀፍ መድረክ ላይ በእንግድነት ተገኝቶ ንግግር አድርጓል። ለተሰብሳቢዎቹም እንዲሁ ሰፊ ልምዱን አካፍሏል። በቶስትማስተርስ ኢንተርናሽናል የተባለ በራስ መተማመንና በህዝባዊ ንግግሮች ክህሎት ማዳበር ዙሪያ የሚሰራው እንግዲህ ዓለም አቀፍ ድርጅት ባዘጋጀው መድረክ ላይ አትሌት ኃይሌ ተጋብዞ ስለ ስራ ነት ስለ ጊዜ አጠቃቀም፣ ስለ ዲሲፕሊን ሰፊ ንግግር አድርጓል። አያይዞም እንግዲህ ምክሩን ለግሷል። አትሌቱ የተለያዩ የልማት ተቋማትን በመክፈት በርካቶችን ተጠቃሚ ማድረጉንም አብራርቷል። አትሌት ኃይሌ በሰጠው ገለጻም እንግዲህ የኢንቨስትመንት ስራውን ከኢትዮጵያ አልፎ ወደ ጎረቤት ሀገራት የማስፋፋት እቅድ እንዳለው ተናግሯል። መቼ እንደሚሆን አላውቅም፣ በጎረቤት ሀገራት የኢንቨስትመንት ስራዎችን ለመጀመር አቅደናል። እንደ ኬንያ፣ ጅቡቲ፣ ሶማሌ ባሉ አንዳንድ ሀገሮች ላይ ስራዎችን ለመስራት እናስባለን ከዛም ብቻ ሳይሆን በአሁን ሰዓት እንግዲህ በዛምቢያ ብዙ ርቀት ሄጃለሁ የጀመርነው ስራ አለ ምናልባት በቅርቡ ይሆናል ብዬ የማስበው አንዱ ጉዳይ እሱ ነው አሁን እንደ ኃይሌ ሪዞልትና ሆቴል ጥሩ እየሄድን ስለሆነ እሱ ላይ በሰፊው የምንሰራ ነው የሚሆነው ብሏል ሀይሌ አሁን እንግዲህ የኛ ሰራተኞች ብዛት ከአምስት ሺህ አልፈዋል ሲል ሀይሌ እንግዲህ ተናግሯል በስብሰባውም ላይ ልምዱን ሲያካፍል እንደ አትሌት ተሞክሮዬን ነው ያጋረኋችሁ አንድ አትሌት ከማሸነፉ በፊት ራሱን ማሸነፍ አለበት ብዬ አምናለሁ ስለ እቅድ ግብና ዲስፕሊን ነው እንግዲህ ልምዴን ያካፈልኳችሁ። ስለ ስራ ክቡርነትና የጊዜ አጠቃቀምም እንዲሁ የራሴን ሀሳብ አጋርቻለሁ። ሰዎችን እየለያየ ያለው ነገር የጊዜ አጠቃቀማቸው ነው። ለ8 ቢሊዮን የዓለም ሕዝብ እኩል ጊዜን የተሰጠው፣ ዋናው ቁም ነገር እንዴት ነው የምንጠቀምበት የሚለው ነው። ከ24 ሰዓት ውስጥ አብዛኛውን ለስራ ያዋለ ሰው እንግዲህ የተሻለ አምራች ይሆናል። ሌሎች ሀገራት የሚበልጡን በሰዓት አጠቃቀማቸው መሆኑን እንግዲህ ኃይሌ አስረድቷል። በእኔ አረዳድ የሰዓት አጠቃቀማችን ችግር አለበት ብዬ አምናለሁ። ይህ በብዙ መልኩ ይገለጻል። ሰርጋችን ሳምንት ነው እንግዲህ፣ ለቅሷችንም እንዲሁ ሳምንታትን ይዘልቃል። ሰው መጠየቅም በለው እንግዲህ ልምዳችን በጣም ጊዜ የሚያባክን እንደሆነ ነው እንግዲህ ሃይሌ በዚህ ጉዳይ ላይ ሀሳቡን የገለጸው። አንዳንዴ ስራ እንኳን ባይኖረን ለራሳችን የማንበብ ጊዜ፣ የማወቅ ጊዜ መስጠት ይጠበቅብናል ብሎ ነው ሃይሌ ሀሳቡን ረገጥ አድርጎ የተናገረው። እንግዲህ ስለ ዲስፕሊን ደግሞ ሲናገር፣ ለምሳሌ አንዳንድ ሰው ተፈጥሮ በጣም የሚገርም ነው ይህንን ተፈጥሮና ጉልበት ይዞ ዲስፕሊን ከሌለው ግን ምንም ሊጠቅመው እንደማይችል ነው ሃይሌ የተናገረው። ዲስፕሊን ከሌለህ ምንም አይነት አቅምና እውቀት ይኑርህ፣ ምንም የለህም ሊባል ይችላል ያለው ሃይሌ አንድ አትሌት ጉልበት ኖሮት እንደ ፈረስም ቢጋልብ ጉልበት ቢኖረውም አቅምም ቢኖረውም ዲስፕሊን ከሌለው ምንም የለውም በማለት ነው እንግዲህ ሃይሌ ትዝብቱን በጊዜ እና በዲስፕሊን እንዲሁም ደግሞ ከስራና ከተለያዩ ጉዳዮች ጋር አያይዞ በተጋበዘበት መድረክ ላይ ሀሳቡን ማስደመጥ የቻለው እንግዲህ አድማጮች ብታደምጡት ብትከታተሉት ለእናንተ ጠቃሚ ነው ብለን ያሰብነውን መረጃ ነው እንግዲህ ወደ እናንተ ያቀረብንላችሁ። አሁን ደግሞ እንግዲህ ቆየት ብለን የተለያዩ የመራረጥናቸው ዜናዎች አሉ። እነሱን ወደ እናንተ ማድረሳችንን እንቀጥላለን። ቻናላችን እንግዲህ ለሌሎች ደግሞ እንዲደርስ እንድታጋሩልን፣ እናንተም ደግሞ ሰብስክራይብ ያላደረጋችሁ አድማጮች ሰብስክራይብ በማድረግ እንድትከታተሉ እንጋብዛችኋለን። በሌላ መረጃ ደግሞ መልሼ እስከማገኛችሁ በያላችሁበት የዓለም ክፍል ሰላም እንድትሆኙ እመኛለሁ። ቻው።